ገባችሁ እንደመናቅ በጣም የሚያስጠላ ስሜት የለም። አብዛኛው ሰው ሲንቃችሁ ወይኔ ጉዴ፣ በጣም ሲያስጠላ፣ እንዴት ምቾት እንደምታጣ እንዴት ራስን እንደምትንቅ ገባችሁ። እኔ አሁን እዛ ሲትዌሽን ላይ ነበርኩኝ። ሁሉም ሰው ንቆኝ ራሴንም የናቅኩበት ማለት ነው፣ ራሴንም የጠላውበት ቢኮዝ፣ አሁን ለፍቅር የጠየቅኳት ሴት እምቢ ትለኛለች። ገባችሁ? ኢቨን የሆነች ሴት ወድጄም ሊሆን ይችላል ለአወራት ሲሄድ የሆነ በቃ ጋይስ በጣም ነው ደስ ያለኝ። አዳምጡ አዳምጡ፣ አይሾ ስፒድን ወደ ኢትዮጵያ ለማምጣት እየሰራ ነው ያለ ነው። እንደ ይህ በጣም ደስተኛ ያደርገኛል። አይሾ ስፒድን ለኢትዮጵያ ሙሉ እንደሰማችሁት፣ እንግዲህ አይሾ ስፒድ ወደ ኢትዮጵያ እንዲመጣ የሚለውን ሀሳብ አዶኒም ተቀላቅሏል ማለት ነው። ጋይስ ታውቃላችሁ፣ አይሾ ስፒድ ወደ ኢትዮጵያ እንዲመጣ ስል ስሰራ እያ እንደነበርኩና እንግዲህ ይሄ ነገር እውነት እየሆነ እየመጣ ነው። በጣም ደስ ብሎኛል። አም ሶ ሃፒ ላላላላ። እና ጉንፋን ይዞኛል። ለዛ ነው ድምጼ እንደዚህ የከረከረውላችኋለሁና በጣም ነው ደስ ያለኝ። ሰበር ሰበር ዜና እጅግ ልብ የሚያሞቅ ማለት ይህንን ቪዲዮ ጋይስ እኛ ጥቂቷን ነገር ስንጠብቅ ማለት ነው ለአዶናይ እጅግ በጣም ትልቁ ነገር በዛሬው ዕለት ተፈጥሯል ማለት ነው። ለሁሉም ለጥላት፣ ለወዳጆቹም ይህንን ቪዲዮ ሼር ኮፒ ሊንክ አድርጋችሁ እንድታደርሱ በአዶናይ ስም እጠይቃቸዋለሁ ማለት ነው። በዛሬው ዕለት ማለት ነው እንግዲህ አዶናይ ብራንድ አምባሳደር ሁኗል። የአፍሮ ሃብ ኢትዮጵያ ኢቨንት ድርጅት ማለት ነው ብራንድ አምባሳደር እንዲሁም ፓርትነር ሆኖ ተሽሟል ማለት ነው። የአፍሪካ ቲክቶክ አዋርድ እና ለኢንተርናሽናል ኢቨንት ዝግጅት ብራንድ አምባሳደር እንዲሁም ፓርትነር ሆኖ በዛሬው ዕለት ተሽሟል ማለት ነው። እንኳን ደስ አላችሁ ለሁሉም ጌታን ነው የምላችሁ። እንደው ሃምሳም መቶም ጊዜ ኮፒሊንክ ሪፖስት አድርጋችሁ የሱ ደስታ የሚያስደስታችሁ በሙሉ ጥላቶቻቸውም ይህንን ስኬት እንዲያዩና እነሱም ከምቀኝነት እንዲወጡ አድርሷቸው ለማለት እወዳለሁ። እጅግ በጣም አሁን ቪው አይዱ የማያሳስበንም ማለት ነው። ሰላማችሁ ይዛጋ። አዶናይ በአማርኛ ፖስት አድርጎ የቴዲ አፍሮ ጋር እኳ ሚስ ሲጨፍር በአማርኛ አይደለም በትግረኛ ነው። እሸው እሸው አጇ አጇ ቂቆን በጣ እየተደረገች አጇ የቴዲ ወሸላ ሙቷል ብያቸዋሉ። አዶናይ ከአራተኛ ክፍል ጀምሮ ፊን ፊን የሚልበት ነው። እየገጠመላት ነው ስለማውቅ እኮ አሁን ተቀምቷል። በቃ አዶናይ አስጎንብሶ እየለጠለጠ እሷ ደግሞ አሁን ከሱ ታረግዛለች። ጃ ያስተስርያል ብሎ ደግሞ አማራ ደግሞ ያከብራል።

ስለማውቀው ነው። ተጽዕኖ ፈጣሪው አዶናይ በዚህ ሰዓት ከኢትዮጵያ አየር ኃይል ማስጠንቀቂያ እንደደረሰው እየሰማ እንገኛለን። ይህ ወንድማችን ብዙዎቻችሁ ከሰሞኑ እንደሰማችሁት በኢትዮጵያ አየር ኃይል ተገኝቶ ሰግጡ ፈምሶ የሚለው ንግግር የኢትዮጵያ አየር ኃይል አመራሮችን ብዙዎቹ እንዳስቆጣ እየሰማ እንገኛለን። ታዲያ አዶናይ አየር ኃይል ላይ ተገኝቶ የሰራቸውን ቪዲዮች እንዳለ እንዲያጠፋቸው ማስጠንቀቂያ መሰጠቱን ዘሀበሻ እያስነብበ ነው የሚገኘው። ስለዚህ ጉዳይ ምን ሀሳብ አስቴት አላችሁ ኮመንት ላይ እንዲጽፉልኝ ይፈልጋለሁ። ለአዳዲስና ወቅታዊ መረጃዎችን ቤታችንን ፎሎ ማድረጋ የእርሱ ይመቻችሁ። የተከበረው የኢትዮጵያ አየር ኃይል ለቲክታከር አዶናይ ማስጠንቀቂያ ሰጠ። ቲክታከር አዶናይ ከሰሞኑ የአየር ኃይል አባላትን ሰግጡ በማለት ከቦታው ድረስ ሄዶ ንግግር ማድረጉን ተከትሎ በጋበዙት አመራሮች ላይ ምርመራን መጀመሩ ተገልጿል። ቲክታከሩም ከአየር ኃይሎች ጋር ያደረገውን የንግግር ቪዲዮ እና ምስል ከማህበራዊ ገጾቹ እንዲያስወግድ ማስጠንቀቂያ እንደተሰጠው ዘሀበሻ ዘግቧል። የኢትዮጵያ አየር ኃይል ታፍሮና ተከብሮ የነበረ የህዝብ አለኝታ፣ በዲሲፕሊን የታነጸና የሚወደድ ሰራዊታችንን ሰግጡ ብሎ በመናገሩ የኢትዮጵያ አየር ኃይል የወሰደው እርምጃ በጣም ደስ አሰኝቶኛል። እንኳን ደስ ያላችሁ። ካሁን በኋላም እንደዚህ አይነት ነገር አይደገምም። ማራኪ ወግ እየዋሸ ነው አኳሽ አለካውም ይኸው ላሳያችሁ፣ ተመልከት። ማርያምን አለካውም እዲ ጨምሮ አለ። እንደገና በቀላል ያልፋል። አለካው ማራኪ ለማንኛውም ዩቱብ ቪዲዮ ገብታችሁት ራይ በኛ ወይ የእኔ ፍቅር በጣም ነው የምሰማችሁ። ጌታን በውስጥ ምናምን ስትናገር ራሱ ያውቃሉ። ሪፕላይ አደርጋለሁ፣ ዝም ብዬ ግኖር አላደርግም። ሪስፔክት ፉል ከሆነ ታይ እንደዚህ እየመሰለኝ ነው ምናምን ሲሆን አይ ውል ሪፕላይ። ምክንያቱም አክብራችሁኝ ምናምን እንደዚህ ለእኔ ያስባችሁ ከሆነ ምናምን ግን ልክ እንደሚያውቀኝ ሰው መጥፎ ነገር ከሰራ ቲክቶከር ስለሆነ ምን ስለሆነ ፊሊንግ እኮ የሌለው እኮ አይደለም። ዝም ልል ዝም ልል ይላል። እኔ አሁን ሌላ ሰው ባጣርጎ ይችላል ቢያገኛችሁ እኮ ጋይስ፣ እዚህ ጋር የምትጽፉት ኮሜንት ቢያገኛችሁ ይፈሳፈሳችኋል እኮ ግን በቃ ስሙን ላለማስጠፋት ምናምን እዚህ ኩሉን ለመጠበቅ ምናምን ውስጡ እርር ያለ እንደዚህ እያነበበ እርር ብሎ እኔ ደግሞ ፊት ለፊት ስለሆነ ሁሉ ነገር በቃ ግልጽ ስለሆንኩኝ እናገራቸዋለሁ። ስትናገሩኝ እኔ ስሙ አይጂ ያዝል አምሰለት አምሰለት አምሰለት መሰለኝ፣ አምለሰት አምሰለት፣ አይ ዶንት ኖ ዋን ኦፍ ዘ ቱ። ምንድን ነው መጠየቅ አትችልም ማለት ነው። የምንወደው ወንድማችን ዋት ኢዝ ኔም ሰይፉ ፋንታሁን ላይ አልቀርብም አለ። ኦኬ አልቀርብም አለ። ይመቸው እንዴ ሌላ ቦታ። ይሄ እኮ ነው የኛ ችግር፣ የአበሻ ችግር እኮ ይሄ ነው። አንዱ ጋር አልቀርብም ብሎ ሌላ ጋር ከቀረበ ጸብ ትፈጥራላችሁ። አበሻ እንደዚህ ነው። መብት የላትም እንዴ? አቅርባ ጠይቃ ተወያይተው መሄድ አለባት። እኔም መሰገጥ እፈልጋለሁ ብሎ ያሳመናት። ነገር ግን አስቆኛል። ከዚህ የተሻልሽት መሲን ነበር። አምሰለት መሰገጥ ማለት ምን ማለት ነው ብለሽ መጠየቀሽ ራሱ ሰገጥ የሚለው አባባል ምንድን ነው ይህን መጠየቀሽ ራሱ ያስቃል ምን የከተማ ልጅ አደለሽ እንዴ ሰገጤነትን አታረፊው እንደ አዶናይ መጥቶ ሰገጤነትን ያስተምረሽ ሰገጤነትን አዶና፣ እያስተምርሽ ወይኔ! ሄዶ ተበላ ወይኔ፣ በላቸው፣ ወይኔ በላቸው። በጣም የሚያስቀኝ እሱ ነው አዶና። ውይ! ቶኪዮ ሀይ፣ ቶኪዮ ሀይ